አንተ ቆይ፣ ሲጀመር ምን ይሁንልኝ ነው የምትለው? ምንድን ነው ምን ይሁንልኝ ማለት እንዴ? ትልቅ ስራ ነው አይደለ? ይህን ስራ እንዴት እንዳገኘሁት ታውቂያለሽ አይደል? ለምን እንደዚህ አይነት ስራ የምታበላሽ? በቃ እኔ መስራት አልፈልግም። ቀልድ ነው

አይደለም እኔ በጣም ታገዝኳት ታገዝኳት ማለት በቃ ስራ ነው አለ ስራው እንዳይበላሽ ታገዝኳት ሲጀመር የጅብጭ ኩል ቀንድ ይነክሳል። ኩል የማይሰራ ስራ ሚገባ ሰው አለች ስትል ነው አልሰራም። በቃ እኔ ደግሞ መስራት አልፈለኩም።

ነገርኩት ቤት ድረስ የመጣሁት ማለት ነው። አይሁንም ሰውየው ጥሩ ሰው አይደለም፣ ከሱ ጋር መስራት የለብንም ምለው መጣው። እንዴ ምክንያታዊ ይሁን ይለኛል። ከዚህ በፊት ስራ አለ ብሎ አሰርቶን አልከፈለንም። እንደዛ ያደረገን ሰውዬ ጋ ነው ምን ሰራው ድጋሜ ምንድን ነው? ከዚህ በፊት ስለነበረው ነገር ተናገረ አይደል? እኛ እሱ አተረፈ ከሰረ ብለን እኮ እኛ ኮንትራት ነው

ጋሽ ነው እሱ ነገር ስ ያኛውን እንትን ብዬ ነው መልከው እና እንደዛ እንዳታደርግ ለማድረግ በቃ ለሱ ደግፌ ያላረግ ትራት የለም። አንቺ ብልሽ ተው ነው። አሁን ዘነት ሰሞኑን በነገራችን ላይ ጋይስ ቤተሰብም ፕራንክ እንደሆነ አላወቀም። ዝም ብለን ወደ ዘው ብለን ገባኑ፣ እና ጋይስ በዚህ አጋጣሚ እናንተንም ፕራንክ ናቸዋል

ወይ ጋይስ እና እንዳያችሁት ነበር ተመለከታችሁት ነበር። ባይዘ ጎረቤት ሁሉበት እንኳን ቁብናለሁ። ተባረርን የሆነ ሰዓት አለቻት በነገራችን ላይ

ከስራ ስትመጣ ልጅቷ በማታውቀው ነገር ጎሳ ቁለ እና ገስ አፉ። በሉን ቅር በሉን። ብቻ ቪዲዮ ከተመቻቹ ሼር አድርጉት፣ ላይክ አድርጉት፣ ለይኩት። የተሰማችሁን ስሜት ኮሜንት ላይ አስቀምጡልን። በሌላ በተሻለ ቪዲዮ ደግሞ ከተፍ እንላለን የዛሬው እንዴት ነበር? ያራዳ ልጆች እንዴት ነበር? ፍሬም ውስጥ ገንጋቸው ሰላማችሁ። ሰብስክራይብ አድርጉ